ብሩኬ ና ሃይሚ ሩጫውን በወረፋ አድርገውታል። ትናንት ሃይሚ ሲያሯሩጣት ነበር፣ ዛሬ ደግሞ ቀመማ በተራው እያባረረችው ነበር ብሩኬን። ዛሬ ያው አዲስ ነገር አለ። ብሩኬ አያቱን አስተዋውቆናል ና ምርጥ የሆነች አያት አምጥቶልናል። ነገር ግን አቤት እርግማን። ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ውድ ቤተሰብ ተጠፋፍተናል፣ ጠፍቼ ነው የዋልኩት ገና ሃይሚ ቪዲዮ ማየት ነው፣ እና በጣም ዘናፈታ ነው የሚያደርገው። በነገራችን ላይ ሰሞኑን እነዚህ ጨረቃዎች የሚያመጡት ቪዲዮ ተውት፣ ከመዝናናት ውጭ ሌላ ምንም ነገር የለውም። ፏ ዘና ብቻ በጣም ነው የሚያስቀው። እና ዱባይም ሳይሄዱ በፊት ብሩኪ ሃይሚን ፕራንክ የሚያደርጋት ነገር ምናምን በጣም አሪፍ አዝናኝ ፕራንክ ነበረ። እና ደግሞ ከኛ የሚጠበቀው እንግዲህ እነሱ እንደዚህ ዘናፈታ የሚያደርግ ነገር ሲያመጡ እኛም ቪዲዮውን ስንጀምር ላይክ ማድረግ፣ ከዛም ደግሞ ቪዲዮቸውን ጨርሰን በማየት በዚህ እንተባበራለን ማለት ነው። ካልሆነማ ያን ዱብዳ ፕራንክ ይዘው ይመጡና እኛም ራስ መሳት ነው የምንታመመው። ላቸዋለሁ እንዲህ ቤተሰብ እንደዚህ መሳቅ ነው የሚሻለን እና ቀመማና ብሩኪ ዛሬ አውቃን ሲሯሯጡ ነው የዋሉት። ማነች ደውለው እያለች እያፋጠጠችው ነበረና ቀመም ዛሬ ደግሞ ያው ፍፄ ጋራቸውን መጥቷል። እረ ፍፄ ፍፄ ግን እንደዚህ የነሰውነ በቃ እንዲ ነገር መቆጠብ የሚባል ነገር የለም። አቃጠራይ ገንጸው እኮ ይህ ብሩኬ አያት ደግሞ በጣም ከባድ ናቸው። እውነት ለመናገር ትክክለኛ አያት ሳይሆኑ የእንጀራ እናት አያት ነው የመሰሉኝ። የእርግማ ናቸው። ብሩኪ ዛሬ ሴት መስሎ ነው ቁጭ አለው እኮ ገና ቀሚሱን ሲለብሰው ይሄ ምናምን ሲሽከረከር ምናምን በሳቅ ነው የሞትኩት እናንተ ሻሻ አጠማጠሙ ብትሉስ እንደ ቁጭ ሴት እኮ ነው ያደረገው። እና እውነት ለመናገር እንዱስ ከመጨረሻ ነው እየሳኩ የጨረስኩት ማለት ነው። ቪዲዮ እስከሚያልቅ ሳቂ አላቋረጥም። ክርስቶስን እና እንግዲህ ያው ቅመማ ወዲያው እንደመጣች ተደናግጣ ነበር እውነት ለመናገር፣ ወዲያው ገና እንደመጣች ማለት ነው። ከዛ በኋላ ግን አይ የብርኬን ድምፅ የለየች ይመስለኛል። አላቅም ምናልባት እኔ እንጃ ድምፁ በጣም እኮ ነው የሚለየው። ብሩኬ ምንም የተቀየረ ነገር የለውም። ተውት፣ ከድምፁና ሲናገር የነበራቸው ራሱ የራሱ ቋንቋ ናቸው። የራሱ ቋንቋ ቁጭ ቁጭ እያሉ እና ድምፁን ያለማወቅ አይቻልም። ና እንደው ቀጥሉበት ብላትታቸው የሆነ አላውቅ። እንደኔ ግምት ደግሞ በቃ የብሩኬ አያት ናት ብላ አላሰበችም። ከመካከል ላይ ማለት ነው። ምክንያቱም የብሩኬ አያት ናት እየተባለች እሷ ሴትዮዋ ጠንቋይ ይመስላሉ አትልም ሀይሚ ሀይሚ እንደዛ ከማለቷ ዋሪ የፍጼ ማቃጠር ነው የገረመኝ ደግሞ። ሴትየዋ ጠንቋይ ትመስላለች እያለች ነው አላለም። የምር ቢሆን ማለት ነው እንደዚህ ብሎ ሊያቃጠር ነበረ። ጉድፈላ እና የሆነ የጠረጠረችው ነገር ስላለ እንጂ ሀይሚ እንደዚህ አትልም ሲጀመርም ማለት ነው። እና መጀመሪያ ግን በጣም ደንግጣ ተርበት ብታ ነበረ እና አያታችን ግን በጣም ነው የተራገሙት። በፈጣሪ እሙሽዬ እኮ አውሪ ስትባል አን ይቺ ቋንቋ ብቻ አንድ አማርኛ ብቻ ነው የምጥለው። መርቂ ስትባል በቃ እግዚአብሔር ጠብቃቸው አለቀ። ከዛ ውጭ ምንም አትልም። እና ይህ ቡራ አያት ከየት ነው የመጡት? እናንተ ለማንኛውም እንደ አያታችን ጥሩ አይደለም። ሰው እንደዚ አይረገምም። ሀይሚዬ ደግሞ እንደ ምትረገም ልጅም አይደለችም። ብቻ ግን በጣም ነው የተጫወቱባት። እና በጣም ነው የሚያስቁት ማለት ነው። እሱም ሲያቃጥር ሀይሚዬም ስትርበተበት መጀመሪያ ላይ መጨረሻው ግን በቃ ሆዴ ያለው ነው የተናገር ካለቻ። አይ አይ አረ እኔ ብሩኬ፣ እንደዛ ሲሆን የነበረው ላለመታወቅ መሰለኝ አታውቀኝም ብሎ ነው አይደል? ግን እኮ ሞር በወራ ቁጥር ድምፁ ራሱ የሆን ትክክለኛ ድምፁ እየመጣ እየመጣ ነው እኮ እየታወቀ ነው የመጣው እንጂ። እና ደግሞ በጣም አሪፍ የሚሆነው የነበረ ማለት ነው ይሄ እርግማን የሌለበት ምናምን አለ ሌላ የሆነ አስጨናቂ በሆነ ነገር ማውራት እንጂ በስድብማ ወደው ነው የተጠራጠረችው። እርግጠኛ ነኝ ሀይሚዬ፣ ለማንኛውም ማለት ነው ፍጼ፣ የጋራቸው ነገር እንደዚያ አታቃጥር፣ ጥሩ አይደለም። እንደ አቃጣሪ ሰው እኮ ማለት ነው መጨረሻ ላይ ከዳር እንደሚቀር ታውቃላችሁ አይደለ? መሀል ላይ ገብቶ የሚያገበግብ ሰው መጨረሻው ያው ዳር ነው የሚወጣውና ብቻ የምር ዘናፈታ የሚያደርግ ቪዲዮ ነው ዛሬ ይዘው የመጡት እንግዲህ በርቱልን በዚሁ ቀጥሎ የሚያወዶች ያው ፕራንክ አትስሩ አይባልም። ፕራንክ ስሩ፣ ነገር ግን ያው አንድ ቀን የሚያልቅ መሆን አለበት። የምር ግን ማለት ነው አንዳንዴ ዝም ብዬ ሳስበው በቃ ሀይሚና ብርኬ ቤተሰብን ስለሚያከብሩ ነው እንደዚህ ቤተሰብን የሚያስደስት ነገር ይዘው የሚመጡት እንጂ አሁን ወይ ተመካክረውም ሊሆን ይችላል፣ ወይም ደግሞ እንደው ዝም ብለው የሆነ በቃ አላደለን ከባድ የሆነ ፕራንክ ሊያመጡ ይችሉ ነበረ፣ ግን ቤተሰብን መጉዳት አይፈልጉ ይመስለኛል። ምክንያቱም ከዚህ በፊት የተደረገው ፕራንክ ታውቃላችሁ፣ በጣም ብዙ ሰው የተጎዳበት ፕራንክ ነው። ቤተሰብን የተረዱበት መንገድ በጣም ነው የገረመኝና ክብራቸውን ነው ያሳዩት እዚህ ጋር ማለት ነው። ቤተሰብ ስለሚያከብሩ ብቻ እንጂ ከዚህ የተለየ ፕራንክ እንደሚሰሩ እናውቃለን። ሁላችንም በጣም አስጨናቂ የሆነ ፕራንክ እንደሚያመጡ እናውቃለን። እና ለዚህ ሁሌም በዚህ ዘና ፈታ በሚል ቪዲዮ እንዲለመዱ ቪዲዮዋቸውን በደንብ እንይላቸው ናቸዋለው፣ ቤተሰብ